እንግዲህ መጨረሻ የማደርገው እስኪ ስለ ቤተሰብ ስለ ትዳር፣ ቅድም በእርግጥ በደንብ በፎቶ አይቻለሁ፣ ግን ከባለቤት ጋር እንዴት ታወቃችሁ? በትዳር አለም ምን ያህል ቆያችሁ? እንዴት ነው ትዳር ደግሞ ወደ ትዳር ለሚገቡትም፣ እንደዚህ ረዥም ጊዜ አብሮ የኖረ ሰው ምክርም መስጠት ይችላል ብዬ ነው። እውነት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ መልካም ሰው ቲዩብ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም ለእናንተ ይሁን። እኔ መልካም ሰው ነኝ። ዛሬ በአዲስ ቪዲዮ ወደ እናንተ መጥቻለሁ። እንግዲህ መልካም ሰው ሾ አዲስ ሾዎችን ይዘው ወደ እናንተ ቀርቧል፣ ዝግጅቱን ጨርሷል። ስለዚህ ዛሬ ያለ ማስታወቅ ነው ወደ እናንተ የመጣሁት። መልካም ሰው ሾ በጎ በጎውን የምናይበት፣ መልካምን ሁሉ የምንመኝበት ጥሩ ፕሮግራም ይዘን ቀርበናል ወደ እናንተ ስለዚህ የሸዋችን ስም አስታውቃቸዋለሁ ማለት ነው። አንደኛው ዋናው ጋር ብቻ ይላል የርዕሱ ስም ማለት ነው። የሾው ስም ጋር ብቻ። እንግዲህ የሚያተኩረው ምንድን ነው? በትዳር ያሉ ቤተሰቦች ባሎችን ወይም ሚስቶችን በተለይ በትዳር ዓለም የተባረኩ በእድሜ የቆዩ አብረው እነሱን ሰዎች እየጋበዝን ወደ ትዳር ዓለም የሚገቡትን ወጣቶች ጥንዶችን፣ ወይንም እኛም በትዳር ዓለም ያለን ሰዎች ከነሱ ብዙ የምንማር ይሆናልና እነሱን እንግዳ ለማቅረብ ነው ያሰብነው። ስለዚህ በትዳር ዓለም ያላችሁ እግዚአብሔር አምላክ በእድሜ በጤና የጠበቃችሁ ባለትዳሮች እንድትጋበዙ በፍቅር እንጠይቃለን። ስለዚህ ታች በምታዩት ስልክ ቁጥር ደውሉልን፣ ኢሜል አድርጉን። ከእናንተ እንግዲህ ብዙ እንጠብቃለን። በፍቅር እንጠብቃችኋለን። መልካም ጊዜ ያው ትዳር ዋናው እንትን መቻቻል ነው እንጂ በእንትን ነገር ከተያያዘ አይቆም፣ ይወድቃል። እና ማውቃት ገና ምኒልክ ትምህርት ቤት እያለው ነው ድሮ እና ስለዚህ ጥሩ እንትን አለን፣ መግባባት አለን። ጥሩ ናት። ቤቷን በጣም ነው የምትወደው። ሁሉ ነገር ሬዲ ነው በእሷ በኩል። ለእኔም እውነቴን ነው ምንም ችግር የለ ሪፕሊክ ትምህርት ቤት ስትጨርስ ከኤሌመንትሪ ስኩል ወደ እንግሊዝ ሀገር ሄደች። እንግሊዝ ሀገር ደግሞ እንደዚሁ በመሀል ተለያይተን ነው እንግዲህ፣ እና ትንሽ ጥሩ ጊዜ አልነበረም ያን ጊዜ እሷ ከሄደች በኋላ አልማዝ ከሄደች በኋላ እንግሊዝ ሀገር በኋላ ደግሞ እንደገና ለሰባተኛ ነው ለስድስተኛ፣ አፍሪካ ዋንጫ ከዚህ ተጠርተን ስንመለስ ወደ ኢትዮጵያ ጣሊያን ሀገር አገኘኋት። በኋላ ከወሰኔ ጋራ ትንሽ ፕሮብሌም ነበር። ስለዚህ ወሰኔ ብዙ ስለምትወጣምን ስለምትል አይ እንግዲህ እኔ ወሲ ትምህርታችንም ትዳራችንም በስነ ስርዓት ይዘን ነው መኖር ያለብን። ከሷ ጋር አልተጋባንም ገና ሶስት አመት ግን አብረን ኖረናል። በኋላ ጓደኞቿ በሙሉ ከመነን ኦሬዲ መጥተዋል። እዚህ ዌስት ውድ መንገድ ላይ ሳንታ ሞኒካ መንገድ እና ዌስትውድ መንገድ ላይ ነው ያለ ያሉ አንድ ህንጻ አለ። እና አንዳንድ ደስ ማይሉኝ ነገሮችን እንትን አልኩ። የዛን ጊዜ በቃ ወደ ኢትዮጵያ ሲሄድ አልማዝን ጣሊያን ሳገኛት ለምን አትመጪም አልኳት። ሁለተኛ ሚስት እንዴት ይቻላል? አይ አይ፣ ግድ የለሽም አልኳት። መጣች። ከዛ ያው ከኤድሮ የነበረን እንትን ሪሌሽንሽፕ አዎ ቀጠልን እና ጥሩ ነበር። አሁንም ጥሩ ነው። ወደፊትም እንግዲህ ከእንግዲህ ወዲህ አይ ቲንክ ዊ ሊቭ ጉድ። ስለዚህ ከትውውቅ ጀምሮ እስካሁን ስንት አመት ማለት ነው? በጣም ብዙ ረዥም አመት ነው፣ ብዙ አመት ነው እምልሽ። እዚህ እንኳን አሁን መኖር ከጀመርኩ ወደ ሃምሳ ሁለት ዓመት መሆኑ ነው። በጣም በጣም መታደል ነው፣ እድለኞች ነው። እና ይሄ ለወጣቱ ወደ ትዳርም ለሚገባ በጣም ትልቅ ምሳሌ የሚሆን ነገር። አዎ መቻቻልን የመሰለ ነገር የለም፣ በወንዱም በሴቱም መቻቻለ ያስፈልጋል። አንዳንድ ወንዶች እዚህ ሲመጡ ትንሽ ወደ ስራ አለም እንትን ይላሉ እና ቤተሰብን ይረሳሉ። ሴቶች ደግሞ ጨዋታ ያላገኙ ከሆኑ በተለይ ጨዋታውን ነው የሚፈልጉት በቃ እና እንዳልኩሽ እነኝህ ከመነን የመጡ ተማሪዎች ጋር አንድ ላይ ሆና በጣም ፓርቲ ምናምን እኔ በሌለሁበት በዛ ከዛ ጥሩ ሳይን አይደለም ብዬ እንትን አልኳት። እሷ አባት ያደራ ብሎ ለአንተ ሰጥቶ ከዛ እዚህ ድረስ አብረን መተን፣ እንዴት ትተወኛለህ? ምናምን ነገር እያለች እንትን አለች። አልሆነም እና ግን አሁንም ጥሩ እንትን ላይ ነን። መቻቻል ነው እንደተባለውም ነው አስፈላጊ አስፈላጊ ነው። በጣም በጣም ጥሩ እንግዲህ፣ አሁን ወደ መጨረሻ ብዙ ረጅም አወራን። እንደውም አጭረጭር እያልኩ ታሪኩ በጣም ስለሚያጓጓ ነው። እና እንግዲህ ቀረ የምትለው በተለይ ስለ ሀገራችን ኢትዮጵያም ስላለው ነገር ስለሁሉም፣ ሁሉም ይሄ ቀርቷል ቢነገር ብለምትለኝን ትነግረኛለህ በእኔ በኩል እንግዲህ እግዚአብሔር ያክብርልኝ። ጥሩ ጊዜ ነበረን። ታንኪ በጣም አመሰግናለሁ። እኔም በጣም እሺ። ቢነገር ቀረ ምትል ሀሳብ ይኖራል። በጣም በጣም ዩቲዩበር ከሆንኩኝ እግዚአብሔር ፈቅዶ ይህንን ሾው ለመክፈት በጣም በጣም እመኝ ነበር። እግዚአብሔር ፈቅዶ እንግዲህ አመስጋኝ የሚል ሾ ነው ደግሞ ይሄኛው። አመስጋኝ ሾ እንግዲህ ለሁላችንም ነው አመስጋኝ ስንሆን አመስጋኝ ትውልድን እንፈጥራለን የሚል ሀሳብ ነው፣ ሀሳቡ እንደ ሀሳብ። ስለዚህ በዚህ ፕሮግራም ላይ እግዚአብሔር ያደረገልንን እናመሰግናለን፣ ወላጆቻችን ያደረጉልንን እናመሰግናለን፣ ወንድሞቻችን፣ እህቶቻችን፣ ጓደኞቻችን ያደረጉልንን ሁሉ የምናመሰግንበት ፕሮግራም ነው የሚሆነው። ስለዚህ እኔም አመሰግናለሁ። ማመሰግነው አለኝ ብላችሁ ደውሉልኝ፣ ኢሜል አድርጉልኝ። በቅደም ተከተል መሰረት በደስታ አቀርባችኋለሁ። እናንተ አመስጋኝ ስትሆኑ እግዚአብሔር ደግሞ ደስተኛ ሆኖ እናንተን ይባርካችኋል። ስለዚህ እናንተን በጣም በጣም በጉጉት እጠብቃችኋለሁ። ደውሉልኝ፣ እወዳችኋለሁ። አይ እኔ ወደ አገሬ ቶሎ መለሳለህ የሚል ሀሳብ ነበረኝ አሁን ግን ሐሳቡ ተለውጦ ኦልሬዲ እኔ አሜሪካ ሲቲዝን ሆኛለሁ። እርግጥ መስራት የምፈልገውን ነገር እየሰራሁ ነው። ቢሆንም ኢትዮጵያዊ ሆኜ ብሰራው ኖሮ ደስ ይለኝ ነበር የበለጠ። አሁንም ደግሞ ተመስገን፣ በጎ ነገር ነው። እድል የሌላቸውን ተማሪዎች ነው የምናስተምረው፣ እና እግዚአብሔር ይመስገን ነው የምለው። የሀገራችን ሁኔታ ግን የሚያሳዝን ስለሆነ እሱ ለብዙዎች ወጣቶች አስቸጋሪ ነው ተመልሰው ኢትዮጵያ ውስጥ ለመኖር እና መንግስት ካልተስተካከለ በጦርነት ለመኖር አይ ቲንክ ማንም ወጣት የሆነ ደስ የሚለው አይመስለኝም። እና እዚህ ያሉት ወጣቶች አሁን ቤተ ክርስቲያን ሳየው፣ ለምሳሌ እነኛ 17 18 ዲያቆኖች፣ ሴቶቹም ደግሞ እንደዚሁ ዘማሪያኑ፣ ወንዶቹም ዘማሪያኑ ምእመናኑም ቢሆን ሌላውም ሰው በጠቅላላ ምልሽ በጣም በጥሩ ሁኔታ ነው ግን ሁልጊዜ እንትንሽን አታገኘው ምልሽ እሱ ነው የሚጎለን እንግዲህ ጊዜ ከተለወጠ መሄድ ይቻላል ጊዜ ካልተለወጠ ግን አገራችንም እናጣው ነገር አለ። እዚህም አገር የምናጣው ነገር አለ። እዚህ የምናገኘውን ግን እዛ የማናገኘው ደግሞ አለ። ስለዚህ እዚህ መኖር ነው የሚመረጠው ማለት ነው። እንግዲህ ወደ ነበረው ድሮ ወደ ነበረው ፍቅር እንዲመለስ ህዝቡን ያው መጸለይ ነው። እሱን ማስተማር መጸለይ፣ ሀሳብ መስጠት የተለያዩ ነገሮችን ማድረግ አስፈላጊ ነው። መርዳትም ደግሞ አስፈላጊ ነው። በጣም በጣም ከቸገረን መርዳት በጣም ደግሞ ዋና ነገር ነው። እንዳውም ቦርድ ውስጥ እንድትገቢልኝ ሀሳብ አለኝ። ምን ይመስልሻል? ደስ ይለኛል። ብዙ አይደለንም እኛ አሁን። ሽፈራው አለ አንድ፣ ሶስና አለች ሁለት፣ አንቺ ሶስት፣ እኔ አራት አንድ ሰባት ከሆነን ሞላን ማለት ነው። ጥሩ የሆነ ነው የሚሄደው ሁላችንም በየእንትናችን የምንችለው እናደርጋለን። በጣም ደስ ይለኛል። ኦኬ እና ሜምበሮችም አንዳንዶች የበጎ አድራጎት ነው። 60% እንዳልኩሽ ሴቶች ናቸው፣ 40% ወንዶች ናቸው። ይሄንን እየገለሽ ችግረኞችን ነው የምንረዳው። ሲመች እየሄዱ ማየት ይቻላል ሲቻል እና አሁን የምሄደው ችግር አለን ብሎ የቢሮው ልጅ ስለደወለልኝ ነው። አንዱ እርግጥ ሀያ ያለፈው አመት፣ አልሄድኩም ከዛ በፊት ያሉትን አመቶች በሙሉ ሄጃለሁ። አንድ ሀያ ሶስት አመት ሄጃለሁ። ያው ሁለቱም ጋ ነው ማለት ነው። ኑሮ ልክ ነው ልክ ነው። አይ ደስ ይለኛል በጣም። እንግዲህ እኔ ቅድም እንደተናገርኩት በጣም እድለኛ ነኝ። ታሪክ በቃ ስሰማው በሁሉ ደስ ይለኝ ነበር። እንግዲህ ሰዓት ይገድበናል። እጅግ እጅግ ታሪካዊ ቀን ነው ለኔ ይሄ፣ በጣም ታንክ ዩ። በጣም ነው የማመሰግንሽ። አንደኛ ደግሞ የአጋርን እንትን በመቀበልሽ በጣም ነው ትልቅ ደስታ የፈጠርሽልኝ። በተቻለ መጠን እዚህም እንትን ኤክስቴንድ እናደርገዋለን። ይሄን ዌብሳይቱ ታች ፕሌይ እናደርገዋለን። የሚያየዋል። በጣም ደስ ይላል። እግዚአብሔር የሚወደው ነገር ነው ነው በጣም ይገርምሻል። ደስ የሚል ነገር ነው። አመሰግናለሁ። አባባ እጅግ ያክብርልኝ። ታንክ ዩ አንዳርጋቸው ሻወል እባላለሁ። እኔ ደግሞ መኮንን ግርማ እባላለሁ። የፍስሐ ለብዙ ጊዜ ነው የምናውቀው፣ ብሮ ነው። ገና በልጅነታችን ልን ልንችላለን እዚ ሀገር ስንጀምር መጀመሪያው እኛን ሁሉ ሰብስቦ እግር ኳስ እንድንጫወት ያደረገን፣ ከዛም በኋላ ብዙዎቻችን ኦርጋናይዝ አድርጎ እንደውም ከፋፍሎን ብዙ አይነት ብዙ ቲሞች እንድንመሰረት አድርጎ ብዙ ጨዋታ እናደረግ ነበረ። እግር ኳስ ጨዋታ በኋላ ያ ቲም እንደውም ተስፋፍቶ አሜሪካን ውስጥ በየስቴቱ ደግሞ እንዲቋቋም ተደረገ እና በጣም የሁላችን ሰብሳቢ ነው። መኮንን ግርማ ባላለው። ፍሳኔ እኔ የማስታውሰው ከኢትዮጵያ ነው እንዲሁ በግል ባላውቀውም ካምቦሎጆ ውስጥ ያው በጣም የታወቀ ኳስ ተጫዋች ነበረ። ለቅዱስ ጊዮርጊስ ስም ተጫውቷል። በዛም ደግሞ ለኢትዮጵያ ናሽናል ቲም ለብዙ የአፍሪካ ሻምፒዮንሺፕ ተካፍሏል። እንደማስታውሰው የአራት የአምስት የስድስትና የሰባትን ተካፍሏል። ከዛም በኋላ እዚህ ነው ፐርሶናሊ ሚት ያደረግኩት ሎስ አንጀለስ ውስጥ በኧርሊ 7278 ምናምን አካባቢ ያው ዶክተር አንዳርጋቸው እንዳለው በልጅነታችን እንትን ኳስ ኳስ ፍቅር እንድንወ ወንድማማችነት እንድናፈቅር እና ያደረገ ትልቅ ወንድማችን ነው። እና ለብዙ አመት የምናውቀው ነው። ጸባዩን በጣም ሸጋ ነው። በዛ ላይ አሁን ደግሞ ወደ በኋላ ላይ ደግሞ አጋር የሚባለውን እንትን ድርጅት አቋቁሞ ኢትዮጵያ ወጣቶችን እና ልጆችን በስፖርትም እንዲሁም በትምህርት በምናምን እንትን እያገዘ ይገኛል እና ጥሩ ወንድማችን ነው። እሺ እኔ ሽፈራው ደነቀ እባላለሁኝ። አቶ ፍስሐ ወልደማርያን እንግዲህ ስማ እኮ ከልጅነት ጀምሮ ነው እኛው ትምህርት ቤት ምኒልክ ነው የተማረው፣ ግን ከኛ ከፍ ይላል። ኳስ ጨዋታው ሲጫወት በጣም አንበሳ የሆነ ነው። እንደውም የቅጽል ስሙ ኳስ ፊደሉ ነው የሚሉት በዛ ላይ በተጨማሪ ደግሞ ባህሪው ሰውን በጠባዊ የሚቀበል ነው፣ መልካም ሰው በማዕከላችን ማግኘታችን በጣም ደስ ይለኛል። እንግዲህ አንቺም ለዚህ ኢንተርቪው ስለጠራሽኝ ስለ አቶ ፍስሐ ለማውራት በጣም በጣም ብዙ ነው። እንግዲህ ፍስሐን በቤተክርስቲያንም እናውቀዋለን በአዲስ አበባም አጋርም በሚሰራበት ጊዜ አብሬው አገለግለዋለሁኝ። አሁን ከ24 አልፎ ወደ አምስት እየደረሰ ነው። አሁን ደግሞ ኢትዮጵያ ነው ያለው በሰላም ሄዶ በሰላም እንዲመለስ መኝለት አለኝ። ፍስሐ ወልደ አማኑኤል ያው ከኢትዮጵያ ከመውጣቱ በፊት ሲጫወት ነው ማቀው ደጋፊው ነበርኩኝ። እኔ በመብራት ኃይል ቡድን ሲጫወት፣ እሱ በቅዱስ ጊዮርጊስ ሲጫወት ነበር እንዲሁም ለብሔራዊ ቡድን ሲጫወት በጣም በጣም ጸባይ ያለው ትዕግስተኛ በጣም ጨዋ ሰው ነበረ እና ከዛም ወደ አሜሪካ ሲመጣ እኛ እዛው ሀገር ውስጥ እያለን እዚህ ስመጣ በ1980 ተገናኘን። ያው በኳስ አብረን የቀጠል ነው እና ፍስሐ በጣም ለኢትዮጵያ ትልቅ ባለውለታ ነው። በጣም ነው የምናመሰግነው። የሁላችን ሰብሳቢ ነው ሁላችንም በዛ ጊዜ የምንገናኝበት ነገር የለም ነበረ። እሱ ኳስ ሜዳ በማምጣት እንድንገናኝ አድርጎን ጓደኝነቱ በደንብ እንፈጥር አድርጎናል፣ እና በጣም እናመሰግነዋለን። አዎ ፍስሐ በጣም እኔ እንደ ጓደኛም እንደ ወንድምም ነው ማየው እና በጣም ወንድሙ ደግሞ ታናሽ ወንድሙ ከኔም ከእንዳርጋቸው ጋር አብረን ተምረናል ኢትዮጵያ እና እሱም ወንድማችን ነው እና ጥሩ ጥሩ ወንድም ነው እና በጣም እናመሰግነው። ባለቤቱንማ አብራኝ ትማር ነበረ። ከዛም ደግሞ ልጆቹ ሁለት ሴቶች ልጆ ወልዶ ከዛ ደግሞ እነሱም የልጅ ልጆች አይቶ እንደውም አንዱ ትልቁ ልጁ ኒውዮርክ ነው የሚኖረው። በጣም ቤተሰቦች ሁሉ በጣም ድሮ ናቸው። ያንን የልጆች የሚማሩበትን አጋርም ጎምጃለሁኝ። በጣም በጣም እስከ ቅርብ ጊዜ ድረስ ያገለገለ ነው እንጂ ፍስሐ በቃ ቢሉትም ከኳስ የሚያቆም አይነት ሰው አይደለም፣ እና አሁንም ቅር ሳይለው አይቀርም በማቆሙ። ሰላም እና ጆርጅ ቤስት ያው አብረው እዚህ ኤሌ ጫወቱ ነበረ፣ እና ያው ጆርጅ ቤስት አናኒያ እንዳለው ለሰቨን ስ ዋን ኦፍ ደ ቤስት ነበር ከዛ ላ ደግሞ አብሮ ደግሞ እዚህ ከኢሮፕ ከጨረሰ በኋላ እዚህ መተው አብሮ ተጫውተ ማንቸስተር ዩናይትድ ተጫውተ ሲጨርስ አብረውም ደግሞ ሲጋጠሙ ፔሌ ሪታየር ላይ ያረግ ትንሽ ጊዜ ሲቀረው ኒውዮርክ ካዝሞስ ተጫውተው ነበር። ስለዚህ አጌንስ ፔሌም ተጫውተዋል ጋሽ ፍስሐ እዚህ የኤሌ ቲም ጋር ሆነው ማለት ነው። እና በጣም ትልቅ ቢግ ዴል ግን ደግሞ ከዚህ የበለጠ ደግሞ አይቲንክ እሳቸው በጣም ደስ የሚላቸው ስለ ኢትዮጵያ ሲጫወቱ የነበረው ታሪክ ነው። በጣም የሚወዱት ያው ዋናው ፒክ ጊዜያቸውን የተጫወቱት ለጊዮርጊስ ሲጫወት እሳቸው በነበሩ ጊዜ እሳቸው በመንግስቱ ወርቁ ዘ ቤስት ኢትዮጵያን ተጫዋች የሚባለው ከእሱ ጋር አብረው ተጫውተዋል እና ጊዮርጊስ የዛን ጊዜ በጣም ዘቤ ስቲም ነበር። በዛም ደግሞ ሳይሆን ላይክ የእንትኑም ደግሞ አለ የአፍሪካ ዋንጫ በሶስተኛው፣ በአምስተኛው እና በሰባተኛው ኮምፒት አርገዋል እና ኢትዮጵያ ደግሞ ያሸነፈችው አፍሪካ ዋንጫ አንዴ ብቻ ነው። እሱም ደግሞ የሶስተኛው ጊዜ ነው እና እሳቸው የመጀመሪያቸው የተሳተፉበት አፍሪካ ዋንጫ እሳቸው ያሸነፉበት ነው እና ስለ አፍሪካ ዋንጫ ስለ ጉዞ አሚን የት እንደተዘጋጀ ታስታውሳለህ? አላስታውስም። ግን ያው ስለ አፍሪካ ዋንጫውን እና ኢትዮጵያ አንድ ያሸነፈችው ስለሆነ ሰውም አይ ቲንክ ስለዚህ ታሪክ ቢሰማ አፍሪካ ዋንጫ ያሸነፍንበትን በጣም ደስ ይለዋል። እና ያው የዛን ጊዜ ተጫዋቾች የነበሩት ጋራ የነበራቸውን ታሪክ ብናቅ ላይክ እንዴት እንደሆነ በጣም ስለ ሎንግ ታይም ፊፍቲ ፕላስ ይርስ ነው አሁን እና ስለ እሱ ታሪክና